ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? ክብር ለእግዚአብሔር ለአምላካችን ይሁን። አሁን ይሄ ክፍል ሶስት ነው። ዳንኤልን እያጠናን ነው። ይህም ደግሞ በመቀጠል በመጽሐፈ ራእይ በመውሰድ አንታይ ክራይስቱ ከአይሁዶች ጋር ቃል ኪዳን ያደርጋል። የአንድ ሺህ ዘመን ግዛት አለ። ቤተ ክርስቲያን ግማሹ ቤተ ክርስቲያን በመከራው ታልፋለች፣ ግማሹ አታልፍም፣ ግማሹ መሀል ላይ ናት። ብዙ የተዛባ ትምህርት አለ። ያንን ነው የምንፈትሸው። እብራይስጡን እና ዋናውን ኦሪጂናሉን ቋንቋ በማየት እያጠናን ያለን አሁን በቀጥታ ወደ ሀሳቡን የዳንኤልን ሀሳብ ማወቅ እንዳለብን ሀሳቡ ዳንኤል ምለው ምንድን ነው? እዚህ ውስጥ እንዴት ነው ማለት ሰባ ሰባት ማለት አንታይ ክራይስት የሚባለው ከክርስቶስ ተቃዋሚ እዚህ ውስጥ እንዴት ነው ሊያገኙት የቻሉ? በዳንኤል ምዕራፍ ዘጠኝ ከቁጥር ሀያ አንድ ጀምሮ እስከ ሀያ ሰባት ያለውን አብረን እናነባለን። እዚህ ውስጥ እናንተ እንግዲህ ማስተዋት ማየት ማስተዋል ያለባችሁ ያለብን እዚህ ውስጥ ጸረ ክርስቶስ የክርስቶስ ተቃዋሚ የሚባል እስራኤል የሚባል ወጥቶ እንትን እንደሚል ያብራራል ወይ ይናገራል ወይ አማረኛውን ነው የምነግራችሁ ከዛ ቀስ በቀስ ወደ ዋናው ወደ ዕብራይስጡ በመግባት ሄብሩ በመግባት በማብራራት ከአዲስ ኪዳን ጋር በማወዳደር ዘእርሻም ዘእርሻም ጥቂት በዚህ ጥቂት በዛ በሚለው መሰረት እንመለከታለን። ስለዚህ ከሀያ አንድ ጀምሮ ገናም በጸሎት ስናገር አስቀድሜ በረአይ አይቼ የነበረው ሰው ገብርኤል፣ እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ አስተማረኝም። ምናለኝ አስተማረኝ፣ ተናገረኝም እንዲህ አለ ዳንኤል ሆይ ጥበብና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ ይላል። ተመልከቱት። ምንና ምን ሊሰጠው ጥበብንና ማስተዋልን። ይህ ጥበብና ማስተዋል ለዳንኤል ብቻ አይደለም። በዳንኤል በኩል የተገለጠው ጥበብና ማስተዋል ለእኔና ለእናንተም ነው። ስለዚህ ይህ ለዳንኤል የተገለጠለት ጥበብና ማስተዋል እኛም ዳንኤል እንደተረዳው እንረዳው እናውቀው ዘንድ ነው። ይሄ እንትን የሚለው አንተም እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። ምን ወጧል? ትእዛዝ ወጥቷል። ልነግርህ መጥቻለሁ። አሁንም ነገሩን መርምር፣ ራዩንም አስተውል። መርምረው አስተውለው፣ መርምረው አስተውለው፣ መርምር አስተውል። ገብርኤል ነው የሚነግረው። አመፃን ይጨርስ ኃጢአትንም ይፈጽም። ልብ ብላችሁ ተመልከቱት፣ እያንዳንዱ ቃል ዋጋ አለው። ወገኖች መጽሐፍ ቅዱስ ከሌላ መጽሐፍ የሚለየው ጌታ ኢየሱስ ክርስቶስ እንዳስተማረን ከአንዲት ከሰማይና ምድር ይልቅ አንዷ ቃል ዋጋ አላት። ከቃሌ አንዷ ከምታልፍ ሰማይና ምድር ቢያልፍ ይሻለኛል። በስንት ጊዜ ስድስት ቀን ሙሉ እንትን ብሎ የፈጠረው ይህን ሁሉ አስገራሚ ሆኑን የፈጠረው ፍጥረት ምን ይላል? አንዷ ቃል ስለዚህ ቃሏን ሁሉ አስተውልሉ ነው። አመፃን ይጨርስ ዘንድ ምን ያደርግ ዘንድ? አመፃን ይጨርስ ዘንድ ኃጢአትንም ይፈጽም ዘንድ በደልንም ያስተሰረይ የዘላለም ጽድቅን ያገባ ራይንና ትንቢትን ያትም ቅዱስ ቅዱሳንንም ይቀባ ዘንድ በህዝብህና በቅድስትህ ከተማ ላይ ሱባኤ ሰባ ሱባኤ ተቆጥሯል። እነዚህን ተመልከቱ፣ እነዚህን ነው የምንመለከተው። ዋናው ዋናው ነጥብ እዚህ የተገለጡት እግዚአብሔር አንድ በአንድ ለዳንኤል የገለጠለትን ነው። ስለዚህም እወቅ አስተውል፣ ተመልከቱት፣ እወቅ አስተውል፣ ከላይ ጀምሮ እወቅ አስተውል፣ እወቅ አስተውል መርምር፣ እወቅ አስተውል መርምር፣ እወቅ አስተውል መርምር ይለዋል። ስለዚህ እወቅ አስተውል። ኢየሩሳሌምን መጠገንና መስራት ትዕዛዙ ከሚወጣ ከወጣበት ጀምሮ እስከ አለቃው እስከ መሲሁ ድረስ ሰባት ሰባት ሱባኤና ስልሳ ሁለት ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳና እና ከቅጥር ጋር ትሰራለች። ከስልሳ ሁለት ጊዜ ሰባትም በኋላ መሲሁ ይገደላል፣ በእርሱም ዘንድ ምንም የለም። እዚህ ላይ ችግር አለበት። ትርጉሙን ብቻ ዋና ወደኋላ እናየዋለን። የሚመጣውም አለቃ ህዝብ በከተማይቱና መቅደሱን የሚመጣውም አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻ ድረስ ጦርነት ይሆናል። ጥፋትም ተቀጥሯል ይላል ማን ነው የቀጠረው ይህን ከላይም ተቀጥሯል ይላል ሲደጋግም እግዚአብሔር ማስተዋላል ማን ነው የቀጠረው ማን ነው አንታይክራይስቱ ነው የቀጠረው እርሱም በሀያ ሰባት የመጨረሻውም እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል ማን አንታይክራይስቱ ክራይስቱ ለአንድ ሱባኤ ከምኖች ከብዙ ሰዎች ጋር እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ለአንድ ሱባኤ ነው የሚያደርገው ከብዙ ሰዎች ጋር። ማን ነው ይህን ያደረገው? አንታይ ክራይስቱ ነው። እነ ማን ናቸው እነዚህ ሰዎች? እስራኤል ነው፣ ተመርጠው ከእስራኤል መካከል ነው። እሺ፣ እዚህ ላይ ነው እንግዲህ፣ ይህን ወስደው ነው ተንትነው ዝም ብለው ያደናበሩ ይህ ነው ዋናው ችግር እዚህ ላይ ያለ ሀያ ሰባት ላይ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል ማን አንታይ ክራይስቱ ነው የሚያስቀረው መስዋዕቱንና ቁርባኑን የሚያስቀረው ማን ነው በማን ፍቃድ ነው የሚቀረው በርኩሰትም ጫፍ ላይ አጥፊው ይመጣል። አጥፊው ይመጣል። እስከተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። እስከ ማን ነው የቆረጠው? ተመልከቱት፣ ተቀጥሯል። ምናምን እንደዚህ እንደዚህ የሚለዋለው ማን ነው? ይህን ያደረገው ማን ነው? ስለዚህ ይህንንን ደጋግማችሁ ደጋግማችሁ ደጋግማችሁ እንድታዩ ነው እኔ እምትምላችሁ። መጀመሪያ እንግዲህ ይህንንን ለመረዳት እነዚህን ቃላቶችን አሁን የተተነተኑትን እንትን በማለት ለመረዳት መጀመሪያ የምንሄደው መጽሐፍ ዘዳግም እንትን ማለው ዘፍጥረት አራት ላይ ነው። ምክንያቱም ሁሉ ነገር የጀመረው ዘፍጥረት ላይ ነው። ትንቢት የጀመረው የት ላይ ነው? ዘፍጥረት ላይ ነው። ሞት ግድያ፣ የተጀመረው ዘፍጥረት ላይ ነው። ጥበብ የተጀመረው ዘፍጥረት ላይ ነው። ደህንነት የተጀመረው ዘፍጥረት ላይ ነው። ሁሉ ነገር ዘፍጥረት ላይ ነው። ስለዚህ ለዚህ ይህንን አሁን በሌላ ቦታ ላይ ጌታ ኢየሱስ ክርስቶስ ማቴዎስ 18 ላይ ሰባት ጊዜ ይቅር ልበለውን ወንድሜን ሲለው ሰባት ጊዜ ሰባ እንጂ ሰባት አልልህም ሲል ዳንኤል ላይ ያለውን እዚህ ዘፍጥረት ላይ ያለውን ነው። ጌታ ኢየሱስ ክርስቶስ የፈጸመው በምን አይነት መልኩን የፈጸመው? ያንን እያንዳንዱ ጥቅስ እያወጣን ሀሳቡን በመረዳት እንትን እንላለን። ስለዚህ እንዲህ ይላል። ሄኖህም እንግዲህ ሄኖህ 18 ነው። ሄኖህም ጋይዳድን ወለደ። ጋይዳድም ላሜህን ሚኤልን ወለደ። ሚኤልም ማቱሳ ማቱሳኤልን ወለደ ማቱሳኤልም ላሜህን ወለደ። እዚህ ነው እንግዲህ ሰይጣኑ የጀመረው። በእርግጥ መጀመሪያ መጀመሪያ የጀመረው ዘፍጥረት አራት ላይ ነው የማነበው ቁጥር 18 መጀመሪያ የጀመረው በአባቱ ነው። በአባቱ በነፍሰ ገዳይ በሆነው በቃየን ነው። ግን አሁን ሌላ ነገር እናያለን። ቃየን በእግዚአብሔር ላይ ነው ያመፀው እኔ ወንድምህን ሲለው እኔ የወንድሜ ጠባቂ ነኝን? እኔ እንትን ነኝ አንተ ለምትጠይቀኛለ ነው የሚለው እግዚአብሔር በጠቅላላ ያዘዘውን እምቢ አለ። ከሱ የባሰ ከሱ የከፋ ትውልድን አመጣ። ልቡ በጣም እንትን ያለ ላሜ፣ እንየውስ ላሜ ለራሱ ሁለት ሚስቶችን አገባ። መጀመሪያ እዚህ ላይ ተመልከቱት። ምን አገባ ሁለት ሚስቶች የአንዲቱ ስም አዳ አዳ ትባላለች ስማቸውንም እናየዋለን የሁለተኛይቱም ስም ሴላ ነበር ሴላ ሴላ ምንድና ሴላ ሴላ ዘፍጥረት አንድ ሀያ ሰባት ላይ በሰለም ሰለም ሴላ ጥላ ጥላ በእግዚአብሔር ጥላ ተፈጠርን በእግዚአብሔር ምሳሌ ተፈጠርን ስሟ ስሟንም እናየዋለን ሴላ ነበረ የአዳም አዳም ያባልን ወለደች። ተመልከቱት፣ አዳም ያባልን ወለደች። ባሏ የተደና ባሏ የተደና እሷ የቤቱ ባላባቱና የተጠራች የቤቱ ራስ ዘፍጥረት ምዕራፍ አምስት ላይ ሄደን ስናይ ለምን ሄደን አናይም? ዘፍጥረት የጻድቃን የጻድቃን ጉባኤ በሆነው በዘፍጥረት ምዕራፍ አምስት ላይ በጠቅላላው መጽሐፉ የሚያስተምረን ምንድን ነው? ምንድን ነው የሚናገረው? እነዚህ ግን የእነዚህ ሴቶች ናቸው። የሁሉ እንትን የነገሩ ሁሉ አናት ማን ናቸው? በቃየን ዘመን ሴቶች ናቸው። ቤቱ የሚጠራው በማን ነው? በሴቶች ነው፣ በሴቶች ነው። ሁለንተ ነው የተመሰቃቀለ እግዚአብሔር ያለው ግን በአዳምን ሲፈጥረው እንትን ሲለው በተሳሳቱ ጊዜ ባልሽ ፍቃድሽ ወደ ባልሽ እሱም ባንቺ ላይ ይሰለጥናል ነው የተባለው። በዛ ግን ገለበጠውና እርሷ በእርሱ ላይ ትሰለጥናለች። ይሄ ነው የእሱ ቤት። የማን ቤት? የላሜህ ቤት። አዳምም ሴትን ከወለደ በኋላ ኖረ አዳምም የኖረበት ዘመን ኦኬ። ሴትም ሁለት መቶ ዓመት ምናምን ኖረ ሴትም ወለደ ይላል ወለደ ወለደ ወለደ ወለደ ወለደ ወለደ ወለደ ወለደ ወለደ ወለደ ወለደች የሚል አለ። በሙሉ ምዕራፍ አምስት ይሄ የጻድቃን ትውልድ ነው። የክርስቶስ ትውልድ ነው። ይህን ነው ልቋስ ላይሄዳችሁ ስታዩ ይሄ ትውልድ ነው፣ የክርስቶስ ትውልድ የጌታችን ኢየሱስ ወለደ ወለደ ነው። የእነዚህ ግን የተሰባጠረ ነው። አዳም ያባልን ወለደች እርሱም በድንኳን የሚቀመጥና የዘላኖች አባት ነበረ። የወንድሙንም ስም ዩባል ነበረ። እርሱም በገናንና መለከትን ለሚይዙ አባት ነበረ። ሴላም ደግሞ ከናስና ከብረት የሚቀጠቅጥን እቃንም የሚሰራውን ቱባል ቃይንን ወለደች ወለደች ወለደች። ላሚህ የተደ ለምን አይጠራም? አመፀኛ ነው። አመፀኛ ነው። ወደ ዋናው እንግዲህ ከዳንኤል ጋር ምን አገናኘው? ከጌታ ከኢየሱስ ክርስቶስ ጋር ምን አገናኘው? ምክንያቱም የኢየሱስና የቃየን ላሜህ ጦርነት ነው። የኢየሱስ የጻድቁ ንጉስ የሱ ነው። ይሄኛው ምንድን ነው? አመፀኛ ነው። በእግዚአብሔር ላይ የተነሳ ነው። ክፉ ነው። በቤት እንኳን ቤቱን እንኳን መምራትና እግዚአብሔር እንዳቀደው ቤቱን መምራትና ቤቱን መስራት አይችልም። ልጆቹ የሚጠሩት በእናታቸው ነው። ልጆቹ ወላጅ ተብለው የሚጠሩት ሴቶች ናቸው፣ ወንዶች የለም። የተመሰቃቀለ የእግዚአብሔርን ሕግ በመጣስ ደስ የሚለው ላሜ ነው። ላሜ ነው። ይሄ ነው። ምንድን ነው የምንረዳው? እንደዚህ ነው መጽሐፍ የሚያስተምረን እንደዚህ ነው። በመጽሐፍን ኮምፔር ኮንትራስት አድርገን የምንማረው እንደዚህ ነው። ያ ስለዚህ አሁንም ደግሞ አባልም አዳም ያባልን ወለደች። እርሱም በድንኳንና ዘላን ነበረ። እሺ ወንድሙንም የወንድሙም ስም ዩባል ነበረ። እርሱም በገናንና መለከትን ለሚይዙ አባት ነበር። የሙዚቃው የሙዚቃው ዛሬ ጴንጤ የሚዘምርበትም አለ። አንዳንዱም ጴንጤ አብዛኛው ሴላም ደግሞ ከናስና ከብረት የሚቀጠቀጥ እቃንም የሚሰራውን ቱባል ቃየን። ቱባል ቃየን ማለት ምን ማለት ነው? ቃየን የሚለው እዛ ላይ ያለ። ቱባል ቃየን ቱባል ቃየን ምን ማለት ነው እናየዋለን። ምክንያቱም ጥናት ስለያዝነ ቃሉን እየፈረከስን እያንዳንዱ ስማቸውንም፣ ስራቸውንም፣ ተግባራቸውንም፣ ሕይወታቸውንም፣ ትውልዳቸውንም ሁለንተናቸው እናጠናለን። ለምንድን ነው እግዚአብሔር የቃየንን ትውልድ ያስቀመጠው? የነብሰ ገዳይ ትውልድ አንቺና እኔ እንድንማርበት ነው። ወለደች። የቱባል ቃየንም እህት ነአማ ነበረች። ሁ ነአማ እንዴት አይነት ቆንጆ ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ ለማንና ለማን? ለሁለቱ ሚስቶቹ። እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና፣ ቃየንን ሰባት እጥፍ ይበቀሉታል። ማንን? ቃየንን ላሜህን ግን ሰባት ሰባ ሰባት እጥፍ። ምንድን ነው የሚናገረው? ይሄ ነው ዳንኤል፣ ዳንኤል ይህንን ነው ዳንኤል ከፍ የሚያደርግልን። ይህን ነው ጌታችን ኢየሱስ ክርስቶስ የሚናገረው። ይሄ ምንድን ነው? የምናጠናው ይሄ ነው። ለምንድን ነው ትሪያንግል ማለት ነው። ትሪያንግል ወደ ላይ የወጣ በኃጢአት ወደ ላይ የሚወጣው የትሪያንግሉ አንዱ ጎን ወደ ላይ የሚወጣው የማን ነው? የላሜህ ነው። ላሜህ ምንድን ነው? ንስሐ እየገባ ነው እዚህ ላይ። ላሜህ ሰው ገደለ፣ ላሜህን ሁሉ አደረገ። ንስሐ እየገባ ነው ወይ እዚህ ላይ ወይስ ሌላ ነገር ነው የሚያስተምር? ላሜህ እዚህ ላይ የሚያስተምረው ሌላ ነገር ነው ወይ? ቃየንን ሰባት እጥፍ ይበቀሉታል። ሰባት እጥፍ ነው የሚበቀሉት። ለምንድን ነው ሰባት? ለምንድን ነው ይህ ሰባት ቁጥር በየቦታው እንትን ብሎ የምናገኘው? ለምንድን ነው እግዚአብሔር ይህን ያስቀመጠው? ቃየንን ሰባት እጥፍ ይበቀሉታል። ላሜህን ግን ሰባ ሰባት እጥፍ፣ ሰባ ሰባት እጥፍ ዘጠና ዳንኤል ላይ የወሰዱት አራት መቶ ዘጠና ነው ጌታችንም ኢየሱስ የተናገረው አራት መቶ ዘጠና ነው ሰባት ጊዜ አለልህም ሰባ ሰባት እጥፍ እንጂ ሰባ ሰባት እጥፍ እንጂ ይቅርታው ምሕረቱ ቸርነቱ በጎነቱ ይሄኛው ግን ምንድን ነው ነው የመጣው ይምጣ ተበቀለኝ ነው የምለው በእግዚአብሔር ላይ ነው አፉን የሚያሞላቀው ምንም ቢሆን ቢበዛ። ያ ኃጢአትን ያበዛል ርኩሰትን ያበዛል አመፃ፣ በእግዚአብሔር ሕግ ላይ አመፃን ነው ይሄ ያወጀው፣ ሞትን ነው ያወጀው፣ ጥፋትን ነው ያበ በቀልን ነው ያወጀው። ምንድን ነው? ላሜ በቀልን ነው እንትን ያለው የፈለገው ይሁን፣ ከመግደል ወደኋላ አልልም ከማጥፋት ወለላ እጥፍ እጥፍ እጥፍ ይሁን እጥፍ ይሁን እሺ። እንግዲህ እንግዲህ ሰዎች ሲበቀሉት ይህን ቁጥሩን ልንገራችሁና፣ ሰባ ሰባት እጥፍ ሰባ ሰባት እጥፍ ሲል ምን ማለቱን ሰዎቹ አንድ አንድ የተበደለ ሰው ሰባ ሰባት እጥፍ፣ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት መበቀል ዘጠኝ መበቀል አስር መበቀል አስራ አንድ መበቀል አስራ ሁለት መበቀል 13 መበቀል 14 መበቀል 15 መበቀል እንደዛ ነው። እዛ በቀል በቀል በቀል 490 ጊዜ ነው በቀል የሚሆነው። እንደዛ ነው የሚናገረው። ይሄ ኮምፕሌት አመፃ መቶ በመቶ አመፃ ነው። መቶ በመቶ አመፃ ነው። ኦኬ እንደዛ ነው እጥፍ አዳም ደግሞ ኦኬ ከዛ በኋላ እዚህ ላይ አቆመ። አያችሁ ወደ አዳም ሄደ፣ በቃህ አለ እግዚአብሔር። ለምንድን ነው እዚህ ላይ ያቆመው? እስኪ መልሱልኝ። ለምንድን ነው ላሜህ ይህን ከተናገረ በኋላ እግዚአብሔር በቃህ አለው? ከዚህ በኋላ ላሜ ሲናገር ማናየም ምን ምንም ትውልዱንም ማናየም ምኑንም ማናው አረገ አረገ። አመፃ አመፃ ታላቁ ቁንጮ ላይ ሲደርስ ይህንን ቁጥር እዚህ ላይ ያረኩትን ቁጥር ይህንንን ቁጥር የብራይስት ቁጥር ይህንንን አድርጎ ዘጋ። ልጆቹ ግን አሁንም እየሰሩ ህግ ነው ይሄ፣ የአመፃ ህግ ነው፣ የመበቀል ህግ ነው፣ የጥፋት ህግ ነው፣ የመግደል ህግ ነው። ይሄ በላሜህ የወጣው ሰይጣናዊ እንትን ነው። ኢየሱስ ደግሞ ይህ ነው የሚቀለብሰው ጌታችን መድኃኒታችን ወንጌል ነው። ይሄ ጌታችን ኢየሱስ ክርስቶስ ይህንን ነው የሚቀለብሰው፣ ይህንን ነው የሚያጠፈው። ይህንንን ወደ ምን ይቀይረዋል? ወደ በረከት። ኃጢአት በበዛ ቁጥር፣ አመፃ በበዛ ቁጥር፣ ክፋት በበዛ ቁጥር፣ ጸጋውም እንደዚሁ ይበዛል። ጸጋና እውነት በማን ተገለጸ? በኢየሱስ። ጸጋውም እንዲሁ እንዲሁ አብልጦ ይበዛል እዛ የኢየሱስ ክርስቶስ አያችሁ፣ ይሄ በቀልን ጥፋትን ሞትን ቢያውጅ ኢየሱስ ደግሞ የበለጠ በረከትን ምረትን ቸርነትን ማዳንን ነው። ለዚህ ነው ዝም ብሎ በመጽሐፍ ያለው ዝም ብሎ የተገለጸ እንትን የተባለ አይደለም። ስለዚህ በቀጣይ ትምህርታችን ምን እናደርጋለን? እያንዳንዳዎች ስማቸውን እናያለን። እዚሁ አንወጣም። እዚህን አመፃውን በአጠቃላይ እንፈትሸዋል እንፈትሸዋል። ለምንድን ነው እግዚአብሔር ይህን ያስቀመጠው? እነዚህ ስሞችስ ምንድን ምንድን ናቸው? ለምን የቃየን ትውልድ እንድንማረው ለምን አስፈለግ? ለምን ሊጠፋ አይደለም፣ በውሃ ተጠራርጎ ሊጠፋ ግን እግዚአብሔር ስራቸውን ጽፎ አስቀመጣልን እኛም እንማር ዘንድ። አሁንም የቃየንን መንገድ አልጠፋም ቀን በውሃ ቢወስደውም መንገዱ ግን አሁንም ሰፍቶ ነው የምኖረ ሰፊው መንገድ ነው። የቃይንን መንገድ ምን ምንንትን ተከተሉ እያለ የሚናገሩት አባቶቻችን አደለ? እንዲ ጸሐፊዎች በመንፈስ ተነድተው ያ ይሄ ነው። ስለዚህ አስተዋሎች እንውን ወገኖችን ይሄ ነው። ይሄንን ወስደው እንዲህ አድርገን መማርና ማወቅ ሲገባ ወስደህ የምትን መጥቶ አንታ ክራይስት ከምናምን ከምናምን መጽሐፉ አይልም። ዳንኤል አይልም። ዳንኤል የኃጢአት ሁሉ መሸፈኛ ይሆንለታል። ዳንኤል የሚለው ኃጢአትን ያስቀር ዘንድ በደልን እንትን ይል ዘንድ ይህንን ያደርግ ዘንድ እንትንን ያትም ዘንድ ትንቢትን ያትም ዘንድ ይህንን ሁሉ ያደረግ ዘንድ ነው። መሲሁ ለመሲሁ የተነገረው ያለው ይሰዋል፣ ይሞታል። ለኃጢአትም መደምደም ያደረጋል፣ ኃጢአትንም ያስወግዳል። ፈጽሙ ሚሚሚሚንትን የሚለውም እንግሊዘኛው ትንሽ ልንገራችሁና አማረኛው እንትን አላለውም በትክክል አልተረጎሙም። እና ይህ ደግሞ ዝም ብሎ የቀባጠሩ መጽሐፍን ኮድ እናረጋለን የሚሉ ዳንኤል ነው 9፡27 አማርኛው የሚለው እንደዛ አይልም፣ ስህተት አለበት ማለት የጎደለዋል። ስንት ነው ያ፣ 26 and after three score and two weeks ሻል መሳያ ቢ ከት ኦፍ መሲሁ ምን ይሆናል? ከት ኦፍ ይሆናል በት ኖት ፎር ሂምሰልፍ ለራሱ ግን አይደለም፣ ለራሱ ግን አይደለም። ለማን ነው? ለሌላ ነው። አማረኛ ይህንን እንትን አይለውም፣ አይለውም። ስለዚህ እናስተካክላለን። አማረኛው ምንድን ነው የሚለው? ኖት ፎር ሂምሰልፍ ስለዚህ ከስልሳ ሁለት ጊዜ ሰባትም በኋላ መሲው ይገደላል። ኖት ፎር ሂምሰልፍ የሚለው ለእርሱ አይደለም፣ ለህዝቦች ነው። በእርሱ ዘንድ ምንም የለም ይላል። እንደዛ ነው እንደ የሚለው በእርሱ ዘንድ ምንም የለም። እንደዛ የለም። እንትን ነው የተዛባ እንትን ነው ትርጉም ነው። ለማንኛውም ለዚህ ነው ቋንቋውን ተማሩ፣ እወቁ፣ ንወቅ፣ እንማር። ምላችሁ ይሄ ነው። አስተያየት አድርጉ፣ ሸር አደርጉ፣ ላይክ አደርጉ፣ ሳብስክራይብ አድርጉ፣ ሌሎች ይወቁ፣ ሌሎች ያጥኑ። ይህንን ትልቅ ጥናት በማወቅ ራእይ ሄደን የሺ ዓመቱ ምንድን ነው? የመከራ ጊዜ ቸርች ትወሰዳለች አትወሰድም? ይቀራል ምን ይላል? ያንን ሁሉ እንመለከታለን። ሺ ዓመት እንነግሳለን ወይ? እንደገና ኢየሱስ መጥቶ እንትን ብሎ ሺ ዓመት ይሆናል አይሆንም? ይሄ ነው አንታይ ክራይስት የሚባለው ክርስቶ፣ አሁን እስራኤል ጋር እንትን ያደርጋል አያደርግም? ያንን እናያለን በደንብ በመጽሐፍ በመረጃ ማለት ነው። ጌታ ኢየሱስ ይባርካችሁ። ደህና ሆኑልኝ። እወዳችኋለሁ። ጌታ ከሁሉም በላይ ይወዳችኋል። ክብር ለእግዚአብሔር ለአምላካችን ይሁን። ሸር አድርጉ፣ ሳብስክራይብ፣ ላይክ አድርጉ ነው የምላችሁ። በሌላ ፕሮግራም እስክንገናኝ እግዚአብሔር አፍቅር። የጌታ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን።